አካውንት ላይ ያለውን ብር ሳላሳግድብህ ግማሽ ትሰጠኛለህ ረ ልስጥሽ እንዴ እሺ አንቺ እስከ ቤት ውስጥ አታካፍኝም እሱ እንኳን እያማረህ ይቀራል እንደዚህ አይነት ጅብ ነበርሽ እንዴ አልነበርኩምም አይደለውም እና ቆይ ምንድን ነው የግድ መሆን ሰላለበት ነው እና በባዶ እጄ ልውጣ ይህ ቤት እኳ አይሸጥም እሱን እኔ በወስን አይሻልም አባዬ ከዚህ የተሻለ ገዝተሽልን እስኪ እናያለን ይህን ቤት ወደዋል እንዲሸጥ አልፈልግ እሱ በእኔ ፍላጎት ይወሰናል። እሽ እንዳልሽ ስንት እንደተገመተልኝ ብታቅ ላፍ ግፈኛዋ ሚስት ቲና ባህል ማለም የምትጠቃሸው ቤቱን በላያቸው ላይ አስገመተችው። እሷ የሚፈጠረውን ነገር አታውቅም። ዳንኤል ደግሞ የምታደርጊው ነገር ትክክል አይደለም፣ ቲና ተረጋጊ ቢላትም እሷ ግን የምታውቀው ነገር ካለ ንገረኝ ትላለች። እሱ መናገር አልቻለም። ከሁሉም ሊሆን አልቻለም። ቤቱን ፎቶ በማንሳት ለገዢዎች በማስተላለፍ አስገምተዋለች። አባባም ድርጊቱን ፎቶውን በሰዓቱ ስት ቪዲዮና ፎቶ ስታነሳ ስትቀርጽ ልጄ ምን ልታደርጊ ነው ሲላት ቤቱን ልሸጠው አስገመጥኩት ትለዋለች። አባባም ቤቱ እኮ አይሸጥም ቤቱን ወደዋለሁ ቢላትም እሱን እኔ ነኝ የምወስነው እኔ ነኝ መወሰን ያለብኝ። ለማንኛውም ስንት እንደተገመተልኝ ብታውቅ እያለች ካሊብን ፍች ፈልጋለሁ ባለችው መሰረት እሱን ፍቹን እንድታፋጥን ይነግራታል። እሷም ደግሞ እየተናገረች ያለችው ነገር ምንም እንዳላናደዳቸው ስትረዳ የሆነ ነገር እንዳለ ይገባታል። ነገር ግን ተረጋግታ ማዳመጥ አልፈለገችም ዳንኤልም ተረጋጊ እኔ ከምነግርሽ ይልቅ ሁሉንም ነገር ታይዋለች፣ ተረጋጊ ቢላትም በኋላ ላይ ብትለምነኝ አታገኘኝም እንዳታላዝን እያለች ስታስጠነቀቀው ካሌብንም፣ ዳንኤል ደግሞ ቲና ብትረጋጊ ይሻላል ብሎ ሲመክራትም እሱንም ልታዳምጠው አልቻለችም። ዳንኤልም ከዚህ በኋላ አንተም ጥገኛ አትሆንም ስትለው፣ በድርጊቷ የተበሳጨው ዳንኤል የእሷ ጓደኛ የእሷ ወዳጅ ቢሆንም በእሷ ምክንያት የመጣ ቢሆንም ድርጊ ነገር ግን ቲና ተረጋጊ፣ የማይሆን ነገር እያደረግሽ ነው፣ ተረጋጊ ቢላትም እሷ ደግሞ ወንድሜ ከዚህ በኋላ አንተም የማንም ጥገኛ አትሆንም ከዚህ በኋላ እኮ ባለቤት ነን ስትል ዳንኤልም ትመልስለታለች። ዳንኤል ከዚህ በኋላ እኔ ከነሱ ጋር ነኝ እኔ ከአንቺ ጋር አይደለሁም የእነሱ ጥገኛ በሆን እመርጣለሁ ከአንቺ ጋር ከመሆን ይላታና ያስደነግጣታል። እሷ ምን እየተፈጠረ ነው? ዳንኤል ከኔ ጋር እኮ ነው የመጣኸው። የመጣህበትን ዓላማ አትርሳ በማለት እሱንም ማስጠንቀቂያ ትሰጠዋለች። ዛሬ ይህንን ያለች ነግጧት ዳኔ ቤት ከነሱ ፊት ሆኖ መናገር ባይችልም ወደ ውጭ ወጥቶ ደግሞ ለመምከር የቻለውን ያህል እሷን ለማረጋጋት ሞክሯል። እባክሽ ተረጋጊ ላት ምንድን ነው ንገረኝ፣ የምታውቀው ነገር ካለ ስትለው አሁን በፍጹም ልነግርሽ አልችልም፣ ነገር ግን ከድርጊትሽ ተቆጠቢ ቢላትም እሷም ደግሞ ጭራሽ ብሶባታል። እሷም ቤት ይዣለሁ፣ ከዚህ በኋላ ማንም ምንም አያደርገኝም፣ ከዚህ በኋላ የኔ ነው ስትል እሱም ተይ ቤት ይዞ ማልቀስ ሊመጣ ይችላል፣ ምን እንደሚፈጠር አታውቂም፣ ምናልባት ሻንጣሽ የምታዘጋጂ ይሻልሻል እነሱን አባረራለሁ ስትይ ብሎ ይመክራታል። እሷም ከተናገርክ ተናገር፣ የማትናገር ከሆነ ዝም በል፣ ደስታዬን አታጉድል ብኝ ስለዚህ ዘወር በሌሊም በማለት የዳኒንም ምክር ከውስጥ ሆኖ በጥቆማ በምልክት ሙሉ በሙሉ በሙሉ ማናገር ባይችልም በትንሹ እያናገራን ነበር። እሷ ግን እሱንም ማዳመጥ አልቻለችም፣ አልተረጋጋችም። እሱ የቻለውን ያህል እንዳትናገር ተብሎ ማስጠንቀቂያ ቢሰጠውም አራት ሚሊዮን ብር ሊያገኝ ስለሆነ እንደዛ ስለሚያስብ ስለዚህ ሚስጥሩን አልተናገረም። መናገር ባይችልም ግን ፍንጩንና ተረጋጊ፣ እነሱ ላይወጡ ይችላሉ አንጅ ልትሆኝ ትችላለች ተባራሪዋ። ስለዚህ ብትረጋጊ መልካም ነው። ትንሽ ጊዜ ታገሽኝና እነግርሻለሁ። አሁን ግን አልነግርሽም፣ እንድትረጋጊ ብቻ እየመከርኩች ነው ብሎ ጫፍ ጫፍ ይነግራታል። በአጉል እርቢት ቤተሰብን የምትመጠብጠው ቲና አሁንም አዲስ ነገር እንደያዘችለት ዳኔን በመቀጠር ትነግረዋለች። ዳኔ ቤቱን አስገምቸዋለሁ ትለዋለች። እሱም ጭራሽ እባክሽ የመጣሻት በጥብጭን ተረጋጊ ይላል። አሁንም ተረጋጊ ነው ተረጋጊ ነው እሷ ለትረጋጋል አልቻለችም፣ እየባሰባት ይሄዳል። እሱም እሽ እንደዚህ ስታደርጊ ማን ነበረ ቤት ሲላት፣ አባዬ ነበረ አባባ ነበረ። እናም ፎቶ አንስቼ ቪዲዮ ቀርጬ አስገምቸዋለው እንግዲህ ጥሩ ገንዘብ እንደሚያመጣልን እያለች ለ ሲያነሱ ትነግረዋለ። ዳኔ ከሚወዳት ፍቅረኛው ጋር ከኤዱ ጋር መንገድ ላይ እየሄደ በድንገት ከፊት ለፊቱ ቲናን ያያታል። ቲና ሳያት በመደናገጥና በመደንበር ማምለጫ ወዳገኘበትና እና ወደ ቻለው ቦታ ወደ ሱቅ ጠጋ በማለት ያሳልፋታል። በዚህ ሁኔታው ግራ የተጋባችው ኤደን ደግሞ ምኑን አሃል ሁኔታ ቁጥሩ አይደለም ምንድን ነው የተፈጠረው በማለት ተከትለው ትሄዳለች። ወደ ሱቁ ሄደች። እሱም ደግሞ ባክሽን ጥሩ አይደለም፣ ውሃ ግሽልኝ፣ ውሃ ፈልጌ ነው ትንሽ መም ተሰምቶኝ ነው በማለት ማለት ያሳልፋታል እሷም ግራ ተጋብታለች። እንዴት እንዳሮጠ የሆነ ነገር ከፊቱ እንዳየ የተደበቀለት ነገር እንዳለ ወይም ደግሞ ጤናው ከእለት ወደ እለት አእምሮን እያጣ እንደሆነ ወይም ደግሞ በገንዘቡ ምክንያት እየጨለለ ስለመሰላት በቃ እባክህን ሁሉንም ነገር ተወውና ወደ ሕክምና እንሄድ ብላ ትመክረዋለች። በሁሉም ነገር ተስፋ ያጣው ዳኔም ደግሞ አባዬ እያደረክ ያለውን ነገር ምን ይመስልሃል? ብትቀይረው፣ ከእሷ ተሽለ ብትገኝ ምን ችግር አለው? ተዋት እሷን እያለ አባባለ አለበት ሁኔታ አሁን ቲናን እየተጫወተባት ካለው ጨዋታ እንዲያገግምና ራሱን እንዲያገል ይመክረዋል። እሱም ደግሞ አባባ እባክህ ተዋት፣ አንተ ተው ብሎ ሲመክረው አባባ ደግሞ እኔ ኮ ከጥፋቷ እንድትማር እያስተማርኳት ነበረ፣ እሷ ግን ልትመለስ አልቻለችም። ቢገባት ኖሮ ይሄ ትምህርት ነበረ። እሱም ተው ሁሉንም ነገር በመሀላችሁ፣ ደግሞ እኔ አለኩኝ፣ እኔ አልተመቸኝም በዚህ ሁኔታ ላይ ደግሞ ኤደን እሷን ብታውቅ ኝና ኤደን ጋር ቢገናኙ ምን ላደርግ ነው እያለ ቲና እህቱ እንደሆነች ነው ለእነሱም የሚያሳውቀው። አባባ ምኑ እንደሆነች ቲና እንደማያውቅ ነው የሚገምተው። ቲና ባለማፈር አሁንም ካሊብን ላናግረ ፈልጋለሁ በማለት አሁን በፍርድ ቤት ከመታገዱ በፊት ንብረት ግማሹን ንብረት እንድትሰጠኝ ፈልጋለሁ በማለት በፈጣጣነት ታናግረዋለች። ካሊብም ኧረ ተይ ተረጋጊ ይ ብሎ ይመክራታል። እሷም አልተረጋጋችም፣ አሁኑኑ እንድታካፍለኝ እየነገርኩ ነው። እሺ ከቤቱ ሳታካፍኝም ብሎ ሲላት፣ ቤቱን እሱን ሲያምረህ ይቀራል። አሁን የፍርድ ቤት እገዳ ከማምጣቴ በፊት ገንዘቡን እንድታካፍለኝ። እሱም ተረጋጊ ነገጧት ሁሉንም ነገር ታውቂ አለሽ። ስታውቂ ደግሞ ይቆጭሻል። እኔ ነገጧት ተመልሰሽ ብትለምኝኝ ባልና ሚስት እና በፍጹም ልታገኘኝ እንደማትች ወደኋላ እንደማልመለስ እያለ እያስረገጠ ቆጭሽ ብታለቅሺ ረፍዷል። የዛን እያለ ይነግራታል። እሷም እሱም በፍጹም አላደርገውም አይቆጨኝም። አንተ ራሰ ነህ የምትጸጸተው አለምንህም እሱም ታያለ እያለች በእርግጠኛነት በመሆን እርግጠኛ በመሆን ትነግረዋለች። ዜና ካሌብንም ካስፈራራችሁ በኋላ ምንም አይነት ድንጋጤና ፍራት እንደማይታይበት ካረጋገጠች በኋላ ዳንኤል ሲመጣ ዳንኤል ቆይ ግን አንድ ግራ የገባኝ ነገር ምንም አይነት ፍራት አይታይባቸውም። ምን እየተካሄደ እንደሆነ አልገባኝም ሰተ እሱም መጀመሪያ ስትረጋጊ ከሆነ ሁሉንም ነገር ማወቅ የምትች ሁኔታ ረጋጊ እያልኩሽ ነበር፣ ልትረጋጊ አትች። እሺ አንተ ለምንድን ነው እንደዚህ የፈራኸው የፈራህ ትመስላለህ? በተለውም መጀመሪያ ተረጋጊ ብዬሻለሁ፣ ሁሉም ነገር ግልጽ ነው። አንቺም ብትረጋጊ ኖሮ ሁሉንም ነገር ታውቂዋለሽ። እናም ሁሉንም አስፈራርቻቸው ምንም ምላሽ፣ ምንም አይነት ድንጋጤ እያየሁባቸው አይደለም ስትሉ ለመሆኑ፣ እሺ እና መልሳ በራሷ መንገድ ትፈታዋለሽ። ዳኔን የጠየቀችውን ጥያቄ እሱ በመረጋጋት ሁሉንም ነገር ታገኘዋለሽ ንም ነገር ምላሽ ታይዋለሽ ቢላትም እሷ ደግሞ መልሳቸው ነገሩ አንተን ከምጠይቅ በማለት በራሷ መንገድ ትፈተዋለሽ። ምንም ነገር እንደማያመጡ ለምንም ነገር አቅም እንደሌላቸው ሲያውቁ ነው ባገህ እንደዚህ የሆኑት ብላ አሁንም በራሷ መንገድ ትፈተዋለች። ምንም አቅም የላቸው ምንም ማድረግ አይችሉም። አማራጭ ስለሌላቸው እና አምኖ መቀበል ስላለባቸው ነው የተረጋጉት። እሱም ደግሞ ቆይ ቤቱን ሊያጣ የተረዳ ሰውና ያወቀ ሰው ዝም የሚልሽ ይመስልሻል? አንቺ ልጅ እየተሸወድሽ ነው ኤደን ከዳንኤል ጋር በመምጣት ዳንኤልን ወደ ቤት እንሄድ ትለዋለች እሱም ወደ የትኛው ቤት ይላታል ወደ አባባ ነው አባባ ናፍቀውኛል አባባ ማየት ፈልጋለሁ ውሰደኝ ስትለው አይሆንም ብሎ ይከለክላታል ይኸው ለዳኒ ቤተሰቦችን አንተ ብትሆን የሚያስተዋውቀኝ ነገር ግን ቤተሰቦች ለእኔም ቤተሰቦቼ ናቸው እናም አትከልክለኝ አንተ የምትከለክለኝ ከሆነ ደግሞ እኔ እሄዳለሁ አንተ አንተ ባትወስደኝም አንታውቃለሁ ቢዚ ነህ ስራ አለ አይመችም። ስለዚህ እኔ ሄዳለሁ፣ በቃ እንደውም አንተን አላስቸግርም በማለት ጥላው ትሄዳለች። አማራጭ አጣው። ዳኔ ደግሞ ወደ ቲና በመደወል ቲና ወደ ውጭ አስወጣታል። ይሄ ደግሞ ወደ ቤት የምትሄድ ከሆነ እንዳይገናኙ ብሎ ቲና ወደ ውጭ አስወጣታል። ቲና ጋር ሲገናኙ አድርጎት የማያውቀውን ተረጋግቶ የማያውቀውን ዛሬ ልጋብዝሽላታል። እሷ ደግሞ ግራ በመጋባት ዛሬ ምን ተገኝቶ ነው? በተለምዶ ሰሞኑን ሁኔታ ጥሩ አልነበረም፣ ዛሬ ደግሞ ለየት ብለህብኛ ብትለው፣ ቲና ዳንኤልን ዳኔ እኔ አሁን አልፈልግም፣ ወደ ቤት ነው መሄድ የምፈልገው። ራት ጋብዘኝ ብትለውም ራት አንቺ ትጋብሽኛለሽ እኔ ምሳ ካልጋበዝኩሽ በማለት ግግም ብሎ ቲናን ይጋብዛታል። ኤደንም ወደ አባባ ሄዳ ስለነበረ ከአባባ ጋር ከቆየች በኋላ ወደ ቤቷ ስትመለስ ካሌብ ይሸኛታል። ታዲያ ዳኔና ቲና ለምሳ አብረው ወጥተው ስለነበረ እነሱም ወደ ቤት ሲመለሱ ካሌብ ደግሞ ኤደንን የሸኛት ያገኙታል። ዳንኤልም ለብቻው ትልቅ ድቡዳ ሆኖበታል። ኤደንን ከካሌብ ጋር ማየቱ ለሱ በጣም ትልቅ ህመም ነው፣ ይህንን ነገር መቋቋም የማይችለው ነገር ነው። ቲናም ደግሞ እኔ እንፋታ ስለው ያልደነገጠው ለካሚችን ይዞ ነው፣ በእኔ ላይ እየማገጠ ነው በማለት ዳንኤል እና ቲና ሁለታቸው እያያዛሉ። እሱ ኤደንን በማየቱ ከካሌብ ጋር በሌላ መንገድ ቢበሳጭም ነገር ግን እሷ ምንናሃል ምንድን ነው የተፈጠረው ትላለች። እሱም ደግሞ አንቺ ደግሞ ምንነሻል፣ አሁንም ገና ቅናት ላይ ነሽ እንዴ እሱን ትወጁ ወደ እሷ በማጣበቅ ሁለታቸው ደግሞ እያያዛሉ። ቆይ አንተ ምንድን ነው የምትለው? ገና እኮ አልተለያየንም። ምንም ቢሆን እኮ ሳንን ላይ በእኔ ላይ እንዴት እንደዚህ ያደርጋል? በማለት እሷ ትደነፋለች። እሱም ደግሞ ይልቅ ሁኔታ ግራ አጋብቶኛል። ለምንድን ነው አንተ እንደዚህ የሆንከው? ብትለው አንቺ እንደዚህ ስለሆንሽ ነው። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ።